ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ያለን አልምድሌላ እንግዲህ የሆነ ልነግራ ምክር ልመክራችሁ ነው ማለት ነው። እንግዲህ መቀበል አለመቀበል የራሳችሁ ነው ማለት ነው። የአረብ ሀገር ሴት ባሌን ቀማችኝ፣ ቀሌ ባሌን እንዲህ አለችኝ የምትለው ከቤትሽ ከምትኖሪበት ቤት ለምን ሴት ትደርቢያለሽ? ቢያንስ አንድ ክላስ መያዝ አለበት ባልሽ። ቢያንስ ሹጋ መያዝ እንኳን ባይችል ሹጋ መያዝ እንኳን ባይችል ሹጋ ይዞ ከዛ ክላስ ከዛ ክላስ እዛ ሀማ መዛ ሀማ መዛ መጥፋ መጥራሽ ደግሞ ለግልሽ እንኳን ባትጂዩ በህብረት በህብረት ቢሆንም በሳውዲያ በአረብ ሀገር አባባል ማህበራዊ ይላሉ ማለት ነው። በማህበራዊ ቢሆንም መጥባው ሌሎ ሌሎ አንድ ክላስ ግን መያዝ አለበት። ትዳር ማለት ቃቃ ጨዋታ አይደለም። የአረብ ሀገር ሴትና የአረብ ሀገር ወንድ ቃቃ ጨዋታ ነው ይመስላቸው። ትዳር ለደልቀንድራቸኋለን። በሳምንቱ ሌላ ወሬ ይመጣል። ወይዬ ሌላ ባል ይሆናል ቀምታ ይሆናል፣ ወይም ደግሞ በቃ ሰላሳ ሴት ይደረብባታል። እኛ ቤት ይደረባል ራሱ ወደ ራሱ አስገባዋል፣ ብር ስለምትፈልግ ማለት ነው። አንድ ክላስ ይዞ ሀላስቀመጠሽ ቢያንስ ቢያንስ ቢያንስ ቢያንስ ሹጎ ይቅርና አንድ ክላስ ለግልሽ ካላዘልሽ ባናቱ ይተከል። እየነገርኩሽ ነው ባናቱ ትክክል ይበል። አንድ ክላስ እንኳን ለራስሽ መውጫ መግቢያ በግልሽ በቃ ትፈለሽ ለምታረጉ የምትኖሪበት አንድ ክላስ ካልተከራየ ምናባሽ ታረጊ ሱ ጋር ትቀምጫለሽ። እየነገርኩሽ ነው። ምን ታደርግ ያለሽ አንድ ክላስ ቢያዝ። አንድ ክላስ መያዝ አለበት። ካላዘ ማሰላማ ምን ነው ከማህበረሰብ ጋር እየኖር ማህበራዊ ይላሉ። እዚህ ድድቦች እኮ ናቸው ደግሞ የሚገርማች፣ ማህበራዊ እያሉ የተማረውን ሰው እንደ እነሱ ድድብ ያሉት በጣም ድድብ ያሉት እዚህ አረብ ሀገር ይመጡና ማህበራዊ እያሉ ስለ ማህበራዊ ትምህርት አልተማሩም። ትምህርት እኳ አልተማሩ፣ ማህበራዊ ማለት ምን እንደሆነ አያውቁም። ግን ማህበራዊ እያሉ ያስተምራል እና ክላስ ካላዘለሽ እሱ ጋር አትቀመጭ፣ ይቅርብሽ። እውነቴን ነው የምነግርሽ፣ እየኖርሽ ነው፣ እየኖርሽ ነው፣ ኑሮውን እየኖርሽ ነው። ላኪን ግን ብዙ ሴት ብዙ ሴት ደረበሽ፣ ከቤትሽ ከቤትሽ ከተዳርሽ፣ ብዙ ሴት ደረበሽ መኖርሽ ጥሩ አይደለም። አንቺ ገንዘብ ወደሽ፣ እሱን ገንዘብ ወዶ፣ እሱ ችግር የለበትም ካገኘው ሴት ጋር ቢጋደም ወንድ ልጅ ችግር የለበትም። እኛ ሴቶች ነን እንጂ ሼም የሚዘነብ ያ እንደ አህላቁ ነው። ሴትም አለች ከፈለገችው ሰው ጋር ብትጋደም ምስሉ የማይታያት አለች። በተለይ ደግሞ ወንድ ልጅ አንቺ ብትጂ ሌላ ጋር ቢተኛ ሌላ ቢያገባ ወይም ሌላ ምንም ችግር የለበትም። ትዝታም የለበትም። የሚቀርብሽ ትዝታት ይለው እና ምን ለማለት ፈልጌ ነው? አንድ ክላስ ተከራይቶ ካላዘሽ ባናት ተከሊ ማማ ባናት ትክክል። ምን ያደርግልሻል? ወላሂ ላዚ ምን ያደርግልሻል? አንድ ክላስ ቢያዝ ተከራይቶ ካላዘሽ ቤቱን አልጋውም ምኑ ምኑ ፈርሾ ካላዘሽ ትክክል። ሊበል ባናቱ እየነገርኩሽ ነው። ምን ያደርግልሻል? ከሀገር ከጀማ ጋር እያስቀመጠች ትዳር ነው ሽማነሽ፣ ምንድነሽ ምንድን ነው ይሄ? እየኖርሽ እስከሆነ ድረስ አንድ ክላስ ስድስት ያለች አንድ ክላስ መኖር አለበት። ኦኬ። ያለዛ ባሌን ቀማችኝ፣ ባሌን ወሰደ። ሄድን ጓደኛዬ የክርስትና ልጅ የወንድሜ ልጅ ወሰደችው። እንደዚህ አርገ አረገኘዋት፣ እንደዚህ አረገችለት አንሰማም። አንች ነሽ ያባላሸሽ፣ አንች ነሽ ያባላሸሽ። ካልቻለ አንድ ክላስ ተከራይቶ ፈርሺው። ካልቻለ ማሰላማ፣ ማሰላማ ባባ ባባይ። ምን ትሆኛለሽ? እሱ ወንዳ ልሆኑ ትኖሪ ምን ትሆኛለሽ? ሲሆን ሌላ ደግሞ ብቻ ስለዚህ ሴቶችዬ ራሳችሁን አስከብሩ፣ ራሳችሁን አስከብሩ። ደሞ ቤት እየፈረሻችሁ ቤት እየፈረሽ ታገቢዋለሽ። ቤት ፈርሽሽ ብታገቢው ይሄ ሰውዬ ለጊዜው ያግብቶሽ ይቀመጣል፣ ግን ክብር አይኖርሽም፣ አያከብርሽም። ወላሂ ያል፣ ወላሂ ያል ሳታገቢው አግብተሹ ከዛ በፊት ያለውንም ሀንታለህበት ሬሬ ሬሬ ብለሽ ካስገባሹ፣ ወላይ ክብር አይኖርሽ። ምዬ ነው የምነግርሽ? ወላይ አከብሽ ቅልል ላርጎ ነው የሚሄሽ፣ ቅልልል ላርጎ ነው የሚሄሽ። ወንድ ልጅ በገንዘብ ማታለል፣ ፍቅር ከሌለበት፣ ውዴታ ከሌለበት በገንዘብ አታለሽ ያስገባሹ ወንድ በላይ ሆኖ ንቆሽ፣ ንቆሽ ነው የሚኖረው። በቃ ይንቅሻል። ክብር አይኖርም። እና ሴቶች ራሳቸውን አስገብሩ። ሲያገባሽ ቤት መፈረሽ አለበት። ሲያገባሽ ጥሎሽ መጣል አለበት፣ ግዴታ ነው ግዴታ ነው። ጥሎሽ መጣል አለበት ያ በዛ ነሰ፣ የራሳቸው ውሳኔ ነው። ግን ጥሎሽ መጣል አለበት። መዋንጭ ቤት ፈርሸሽ እና ወንድ ልጅ ሲያገባሽ ጥሎሽ መጣል አለበት። ወጭ ማውጣት አለበት። ወጭ ካላወጣብሽ እንዲህ እንደዋዛ ካገኘሽ፣ በቀላሉ ካገኘሽ፣ ወጭ ካላወጣብሽ፣ ሌላ ሌላ እንኳን በቀላሉ የሚያገኝ ነው የሚመስለው። ላያገኝ ይችላል ግን ይመስለዋል። አ እጅል ነው ወንድ ልጅ። ስለዚህ ሴት ሆይ ራስሽን አስከብል። ወንድ ልጅ ነው ማስተዳደር ያለበት ሲጀመር ሴት ልጅ የቤት እመቤት መሆን ያለባት መወዳለች ትከብዳለች። ግን አሁን ጊዜው ተገልብጦ ሴት ልጅ ናት እያስተዳደረቻቸው እያስተዳደረቻለች። ያው ግን ሲያገባሽ፣ አደራ ሲያገባሽ፣ አደራ የምለው ነገር ጥሎሽ አስጥ አስጨንቀው ነቴ ነው ማለት ተጨንቆ ተጠምቆ ይታባት ይላል። ከሌለው እንኳን ይታባት ይላል። ተብድም ተቀድሞ ያግባሽ አክብሮ አክብሮ ትዝ የሚለውን እንዳው ተቀላልሽ ተበድሮ ተቀድሞ ምናምን ምናምን ጥሎ እሸጣለሁ ትዝ ይለው እና ሌላ ቦታ እንኳን መሄድ ይፈልግ ለመፍታት እንኳን ቢፈልግ ሰጠጥ ነው ይቀመጣል። ተዝ ይለዋል። አይ ልፋቱ ድጋቡ እሷን ለማግባት ያደረገው የወጣው የወረደው ምናምን ምናምን መድከም አለበት። ወንድ ልጅ ሲያገባሽ ድካም መድከም አለበት። መድከም አለበት ማለት ተጀናጀኝ ብዙ ጊዜ ያቺ አይደለም ጥሎሽ ማስጣላል ትሽራሽ ማስከብል ቤት መፈርሻ አለበት አረብ ሀገር እዚህ ቤት አስፈርሹ፣ የኢትዮጵያ ማለት ይፈርሻል፣ ችግር የለውም። ቤት አዘጋጅቶ ምናምን ምናምን ማለት ነው የሚያገባ። አሁን አላቅም፣ ድሮ ነው። ሆነም እንደዛ የሚያራው ቤት አላል። ስለዚህ ራሽ ማስከብል ሴት ሆይ የተፈርሸሽ አታግዲው ራስ ፎቅሽ ላይ ነው የሚወጣ ጣል ጣል ነው የሚያደርግሽ። አንቺ ማለት ወርቅ ነሽ፣ አንቺ ማለት እናት ነሽ፣ አንቺ ማለት ትንሽ ክብር ያለሽ ሴት ልጅ ማለት እኮ ሁሉ ነገር ነሽ። ሁሉ ሁሉ ነገር ሴት ልጅ ልከለለበት ቤት አይደል ልጅ ምጤ በሴት ልጅ ስለዚህ ራስሽን አስከብሪ። የኔ ወድ ሻዋ አመሰግናለሁ።